ሰራሁበት ሰርጀሪ አየሽ ነው ያለኝ። ያ ማለት እሱ ለእምነቱ ተቆርቁሮ ሳይሆን እኔ ከፕሮቴስታንት እምነት ተከታዮች ጋር ለማጣላት ያደረገው ጥረት ነው። ለእምነቱ እንኳን ተቆርቁሮ ቢሆን እኔ ሰው ካስከፋ ብዬ ኢትስ እኔ ከህዝብ በታች ነኝ ይጠቃሉ። ግን እሱ እኔ ላይ ፖለቲካ ለመስራት ሄደ ነው። የኦርቶዶክስ እምነትን የተሳደበ ሙስሊሞችን እያንቋሸሸ አካውንቱንስ ድረስ ፕሮቴስታንቶችን ያቋሸሸ ሰው ነው። እንዲህ አይነት የበከት እኔም ቤታ ሊተቻ አይችልም። አንተ ልታቻኝ ትችላለ። ለምን ሃይማኖት የምትሳደብ ሰው አይደለም። እንደዚህ አይነት ግን ቆለት አራት ነጥብ ግን አሁን ወታደሮችሽን ትንሽ መሳሪያ ማቆም የሚባለው ተከታይ ሰው እናንተ የምትፈልጉት እኔ ተከታይ እንዳይኖረኝ ነው፣ ወዳጅ እንዳይኖረኝ ነው። እህት ወንድምህ ምንድን ነው ዓላማቸው? አልገባኝም እንጃ። የኔ ሀሳብማ እኔ እንደፈለግሽ አሁን በዚህ ሰዓት አሪፍ ነው ያለሹ የፈለክሹ ምታራም እንጂ አይለኝም፣ አይረብሽኝ። ለምንድነው ታዲያ የምትረብሽኝ? አንዴ ሰዎች ቆይ፣ ጃፒ ለጣይቅ ካንተ ለራስ ጠይቅና ፖለቲካ ከዚህ በፊት ሲወራ ሁሉም ሰው ከትንሽ እስከ ትልቁ፣ ከሽማግሌው እስከ አዛውንቱ፣ ከተማረው እስከ አልተማረው፣ ከፓስተሩ እስከ ቄሱ፣ እስከ ሼኩ ድረስ ፖለቲካ ገብቶ ሲኳካ ሁሉ ሰው የነበረበትም ፖለቲካ ማለት ነው። እዛ ውስጥ ሆነን በአቅማችን ስንናገር ተጠያቂ ሆነን የሆነ ሰው ሃይማኖት ላይ ሲገባ ተጠያቂ ነው። የራሱን እንቅስቃሴ በቃሺ ሃይማኖቱ ምንም ስተተኛ ነበርኩኝ የተላለቅበት ወይ ብሎ የሰው ልጅ ተለውጥ ጦርግፍ አርጎትቶ ወደ ራሱ ህይወት ሲመለስ ለምንድ ነው የሚረብሹት? ነው እኔ አሁን ከሰው ጋር ልነካካ ዘር አልሰድብ ሃይማኖት አለቃ የራሴን ችዬ ጌሜን ይጫወታል የሚሰጠኝ ይሰጠኛል፣ ፈታም ብዬ እውጣለሁ። ታዲያ ለምንድ ነው እኔን አታክ? በዚህም ደረጃ የምደረገው ለምን ነው? ስለኔ ብቻ ነው ሌላ አለም አሁን ከሱ ጋር ምን መሰለሽ፣ የሚዲያ መሪ ነበር። ታውቂያለሽ፣ ቴቴ ደሞ የቀየርኩበት ምክንያት አለኝ። እቴቴ የሚባለው ስም አይገባውም። ተረዳችሁኝ። የክብር ቴትዬ አይባልም። ቆለጥዬ ዘልዛላ ቆለጥዬ። ስሙንን ቀይረው ከፋው። ዘልዛል ፓስተር የሚለው ይቁምልኝ ነው። እኔ መታቸው ነው። ሰው ማለት ከፈለገ ይበል። በነገራችን በነገራችን ላይ ደደ ደደ ደደ ደደ ደደ ደደ መጽሐፍ ቅዱስ ላይ ያሉት አሉ፣ አደለ? እነ ዳዊትን ዘማሪ ምንድን ነው? መዝሙረ ዳዊትን እየጠራ እየቀጠለ ይጨምራል። ፕሮቴስታንት ላይም እኮ እነዛ እኮ አሉ እኮ። መዝሙረ ዳዊት የለም እንዴ? የፕሮቴስታንት መጽሐፍ ላይ ባይብሉ አለ። መጽሐፍ ቅዱስ ላይ ማለኛም ጋር ነሱ ጋር አለ። ገብቷል፣ አደለ? በሱ ቤት አሁን የኦርቶዶክስ ብቻ አድርጎ አንቋሾ መጥራቱ ነው። ግን ፕሮቴስታንት መጽሐፍ ላይም መጽሐፍ ቅዱሳቸው ላይም አለ። ይህንንም አለመገንዘቡ ነው። እና ፖለቲካ ልሰራብሽ ነው ስላለኝ፣ ይቅርታ ምንም ላደርገው አልችልም። እቀጥላለሁ። ቆለጥ አሁን እኛ አንቺን አንድ እንደ እንትን እንደ እህት እና ህዝቡም ያለው ስሜት አይተን በአስጤት አድርገሽልን ይህንን ሰባት መቶ ጦርሽን አዝምተሽበት ልጁ በሽተኛ ስለሆነ ፓስተር የሚለው ነገር ወደ ቴቴ ይቀየርልን በሚል ማመልከቻለሁ። ያፒ ግን የእውነት የሆነት ቁም ነገር ይህንን ሁሉ አይ ሲሪየስ ሲሪየስ አሁን እሺ፣ ቁም ነገር እናውራና ማለት ነው። ቁም ነገር እናውራና የእውነት ይህን ማህበረሰብ እዚ አንተም እኔም ሁላችም እዚህ የተሰበሰበው አይምሯቸው ማያስብ ይመስላል ማለት ሁላችም ትልልቅ ነን አለስ፣ ያስባል እኮ የሚያደርጉትን እኮ ያውቃሉ። አ እኔ የፈለገ ብላቸው ያመኑበትን ነገር ነው የሚያደርጉት። እኔ እንደ ከብት አይደለም ምነዳቸው እነሱ እንደ ከብት አይደለም የሚነዱኝ። ገባ? እንደ ማንኛውም ሰው ተከታያለኝ። ኦፍኮርስ አለኝ እኔ ተከታይ ብቻ። ለምን ሰው እንደሚያንገበግበው አላውቅም። አንተም ብዙ ስለማትገባ እንጂ እንደዚች እንደምትገባት መጠን ራሱ ተከታይ አለ። የሚመች ሰው አለ፣ የሚመች ጃፒ የሚል ሰው አለ፣ የሚመች ሰው አለ። ጃፒን ተረዳችሁ? ሁሉም በየግሉ ተከታይ ያለው ደጋፊ ያለው። ገባት? እኔም ደግሞ ተከታይ ደጋፊ ያለ። ምናልባት የብዛት ሊሆን ይችላል። በብዛት አንዱ ይደገፋል ወይ ላይ ይደገፍ ይችላል። በዛም እኩልኮ ጠላት አለኝ ገባት። አንተው 7000 700 ሺህ አለ 700 ሺህ ወጡ የሚወዱ ይላይሆኑ ይችላሉ ጠላትም ሊሆኑ ይችላሉ። ሰው ደጋፊዎች ጪሪ ገባ። ስለዛ ሁሉ ሰው ሁሉ ሰው እሱ አሁን ሁሉ ሰው ሊወዱ አይችልም። ሁሉ ሰው ለምንድን ነው ይሄ ሁሉ ሰው የሚጠላው? እና አሁን ግን ሰሞኑን ከሌላ ሰው ባጠቃላይ ግን ይሄ ነገር የተናገው ምንድን ነው? የምናምነው ማንም እኮ አልተናገረም። ጃፒ እሱ ብቻ እኮ ነው የሚነገረው። እኛን ሃይማኖታችንን ተናገረ። እሱማ ምንድን ነው? ዛሬ እኔ ስላልኩት እኔ ዛሬውን ፓስተር ቆሎ ምን አልኩ ተባለ አይደል? ሳሌለው በፊት ኦርቶዶክስ እና አጥቡ አጥቡ አጥቡ ወይ ዛሬ ማርያምን መቼ ነበር የሰድቡ? ወር አልሞላውም እኮ እመቤታችንን ሲሰደብ፣ ይኸው ሰውዬ እኮ እመቤታም ጃፒ እኔ እና እሱ እኮ በሞኒካ አልተናገርንም፣ በዚህ አልተናገርንም። የውል ሁለት ወር ምን ይሰራ ነበረ? ሁለት ወር ምን ይሰራ ነበረ? ጋይስ ሁለት ወር ምን ይሰራ ነበረ? ከሁለት ወር በፊት ነው ይሄን ሰው እየተናገርኩትኝ ጃፒ። አጭር እኮ መዝጊያውን የምታውቀው እኮ ምን እንዳለ ታውቃለህ። ፖለቲካ ሰርቼብሻለሁ፣ ሰርጀሪ ፖለቲካ ነው የሰራሁብሻለሁ። እራሱ እኮ በአፉ እኮ አይምሮን፣ አለመሰቡን የምታውቀው በአፉ አወጣው እኮ፣ ፖለቲካ ነው የሰራሁብሻለሁ ያ ማለት አውቆ ነው የሚያደርገው ነገር። አሁን ላይ ግን አንድ ጊዜ ቤታዬ፣ አሁን ላይ ይህ ዘመን ልክ እንደ ድሮው አይደለም። የአረብ ሀገር ሴቶችን ተሳደ የአረብ ሀገር ሴቶች ተከትለዋል። ዮኒ እንደምክር ነው። የደቡብ አፍሪካ በሳት የተቃጠሉትን የደቡብ አፍሪካ ሰዎች እንዲጣሉ ተከትለዋል። አሁን ኦርቶዶክስን ደሞ የኦርቶዶክስ ልጆች ርቀው ነበረ። አሁን ላይ መተ የማይሆን ንግግር ተናገርክ የአንተ ልጆችህን ብንናገርስ፣ ሚስትን ብንናገርስ፣ እናትህን ብንናገርስ ምንም ይሰማ ምንም አላረጉንም። ስለዚህ ጸብህ ከቤታዮ ጋር ከሆነ እሷን ተናገራት። ሃይማኖታችንን አትናገር። ይሄ ነገር ልታመልጥበት አትችልም። ማስተባበል አትችልም። ወንድሜ ወደ ራስ ተመለስ። እሺ፣ ባል ቤታ ቤታ አንድ ነገር እንገርሽ። አንቺ አጋዦኛ አይደለም፣ የምንም አይደለም። እኔና ቤታዩ እውነት እግዚአብሔር በሚያውቀው አንድ ኮንታክት የለም። አንድ አውርተን አናውቅም። አውርተን እናውቃለን ቤታ አናውቅም። ሌሎቹ እንደዛ ነው የሚመስላቸው አንዳንድ ሰዎች። እኔ ከቤቴ ልክ ከማሜ ጋር ቅድምም ነገር ያታለ በስልክ አውርቻ ታቃሉ ዩ ኖ። እንደዛ ሳይሆን በቃ የራሷ ላይ እንትን ላይ ነች፣ በቃ ዓለም ላይ ነች። አሪፍ መስመር ይዛለች። ሀገርም ራሱ ቢሰጣት መምራት የምትችል ከሆነ ትምራ። የሚያገባ ጉዳይ የለም። ሰው አንተ ክፉ ነገር አታርገብጠቀ እኔ አሁን ለምሳሌ እሱ ነገ ተነስቶ ማለት ነው ኦርቶዶክስን ቢያሞግስ አይደንቀምም። ፕሮቴስታንትን ቢሳደብ አይደንቀኝም። ለምን የኖርኩበት ሰው ነው። አሁን ለምሳሌ እኔ ይሄን ሰውዬ እንዴት አድርገሽ ትመስያዋለች ብትለኝ፣ የሆነ ሰዓት ላይ ሙስሊም ነበር፣ የሆነ ሰዓት ላይ ክርስቲያን ሆነ፣ የሆነ ሰዓት ላይ ኦርቶዶክስ ነበር፣ የሆነ ሰዓት ላይ አማራ ነበር፣ በቃ እንደዚህ አገው ነበረ፣ ምናምን ኦሮሞ ነበር ምናምን ብዬ የማስበው ሰው ነው። ተረዳኝ። ሁሉንም የሆነ ሰው ነው። ያልሆነው እንስሳ ብቻ ነው። እሱም ደግሞ የአእምሮ እንስሳ ነው። እንደ እንስሳ አልጋለበም እንጂ ሁሉን ሆኗል። ይሄ ሰውዬ መዳን ለምን የቤት እንስሳ ሆኖ አልጋለበም እንጂ ወይ ዱር እንስሳ ሆኖ እየጋለበ አላየነውም እንጂ ሁሉንም ሆኗል። ተረዳኝ አይደል? ጃፒና ለምንድን ነው እሱ ቢናገር ሃይማኖት የሚደንቃችሁ ነው? ከዚህ በፊት ፕሮቴስታንቶችን ሲያጥብ አልነበረ? የዛሬ ሳይበነጥጥ ምንድነው የምትሉ ታማኝ ፕሮቴስታንቶችን ስማ፣ እንዴት ነው ይሰደባቸው አሁን ዛሬ ቆረቆራል ይላል። በማርያም ሼር አድርጉና ላኩልኝ ለጃፒ ላሰማሁ ግብረሰብ ለጊዜ ያሰሚ ነስ ያሰሚ አንተ ለምትለው እኔ በህይወቴ ከመድኃኒዓለም በስተቀር ማንንም አልፈራም። ማለት በማርያም በማርያም ማለኝ ነው፣ አጋልጣቸው ማለኝ ነው ያለ። ይሄ ፕሮቴስታንቶች ያለው ቤቱ አሁን ሌላ ስራ ላይ ነበረ። እኔ ማርያምን ነው ብላችሁ እንደ በሽተኛ እኔ ቢሰድበኝ ክርስቶስን ያው መድኃኒዓለም በሚያውቀው ጃፒ እመቤቴ የምታውቀው ቢሰድበኝ ቢዘፈልብ ቢያወራ ምንም ከቅንጣት ከቅንጣት ታክል ምንም አይሰማኝ። በቃ ምንም እንዴት እንደማስረዳ ምንም በዘር ከተኮነ እኔ ነው አንድ ቀን ምን አደረጉ ከኮመንት ላይ የተጻፈውን እንትን እያልኩኝ ጾሙን በደሴ ነው ምናምን ብዬ ይቅርታ በማንበብ ምናምን ብዬ ተናገርኩኝ አለፈ እሱን እያመጣ አንቺ እያየሁ ነበር ይቅርታ የታልጋ ይህስ በእግዚአብሔር ይሄ ሰው እየተናገረው እና ና ደግሞ ቤ ያል ማንነቱን ሲለዋ የመጣ ስለሆነ ስለ እዛ በጠዋት ተነስቼ አሁን አንተ ስለጠየክ ነው ቤቴ ጠዋት ላይ ተነስቼ ፏ ብዬ

ሰምታችሁ ሃይማኖታችንን ተናገር ብላችሁ በቁም ነገር የምትቆጥሩት ካላችሁ እናንተ ራሳችሁ ናችሁ የሚያማችሁ። ለምን የሚከራከርላቸው ፕሮቴስት ገረ ሰውዬ ኦርቶዶክስን ቢናገር ምን ይደንቃችኋልን? እስኪ ነገር ምን ይደንቃል? አንድ እኔ

እኔ ወዳጅ የብዙ ነኝ የወዳጅ እና የተከታይ ችግር የለብኝም አንተን የሚሰማ ሰው ይስማክ አንተን ግን እድሜ ዘላለም የምትጸጸጥበትን ነጥብ እያስጣልኩ ነው የሚሄደው እኔ ቤታ ከኋላ አምስት ነው ስድስት ዓመት ሶሻል ሚዲያ ስድስት ዓመት የተጠቀምኩት አየ ጀግንነቴ አንቀጠቀጥ ስንት ዓመት ሆነን ቤታ እዚህ ሚዲያ ከመጣን ሶሻል ሚዲያ ሰባት ጃፒ ረጅም ጊዜ ነው ማቀው በነገራችን ግን ሆናስ ሙሉን ላይ በጣም ብዙ ሲለፈልፍ ምናምን የነበረው ቪዲዮዎች አሉ። ዮናስ ሙሉን አሁን መታገስ ካለበት ታግሰ ወደ ራስ ተመልሰ፣ ንስሐ ገብተ ያስቀየም ከሆነ ህዝብ ይቅርታ ጠይቅ፣ ተሳስቻለሁ ብለ ማብራሪያ ስጥ። ምክንያቱምና ጴንጤዎቹን እነዛ ተናግራል። ቤታየው ግን እኔ እንድትፈሁን ግን አስትሁሉኝ ይላል አለ አስትሁሉኝ ይላል ለ፣ ይህ ቀዛ ነው አስትሁልኝንና እስኪ ሽከኛ ይለፍ ብለ ማለት ነው። በቃ አትበሉትኝ ዘልዛላው ማለት ነው።